የቆመው ለሰላም፣ ለልማት፣ ለብሔራዊ ጥቅም ለኢትዮጵያ ብሔራዊ ጥቅም ነው የቆመው። ሌላ ዓላማ የለንም። መከላከያ ሰራዊት ፓርቲ አይደለም። ተወዳድሮ ስልጣን አይዝም። በጉልበትም ስልጣን አይዝም። እኛ ለስልጣን አይደለም የምንዋጋው። እኛ ኢትዮጵያን ለማኖር ለማቆየት የሰጡንን አገር ለልጆቻችን ለማስተላለፍ ነው። ጦርነት አንፈልግም። በሰላማችን ላይ በልማታችን ላይ በብሔራዊ ጥቅማችን ላይ የመጣ ግን ከድንበር ያለፈ ግን መዋጋት አለብን። የተደራጀ ነውም የታጠቅነውም ለዛ ነው። ሰላም። የኢትዮ አዲስ ዴይሊ ተከታታዮች፣ ዛሬ በጣም ወሳኝና አሳሳቢ የሆነ ጉዳይ ይዘንላችሁ ቀርበናል። ይኸውም በኢትዮጵያ ሰሜናዊ ክፍል የተካሄደውን የሁለት ዓመት ደማ አፋሳሽ ጦርነት ያስቆመው የፕሪቶሪያ የሰላም ስምምነት ሶስተኛ ዓመቱን ከደፈነ በኋላ የተፈጠሩ አዳዲስ ውጥረቶችና ክሶች ናቸው። ይህ ስምምነት በተፈረመበት ሶስተኛ ዓመት ዋዜማ ህዝባዊ ወያነ ሓርነት ትግራይ ወይም ህወሓት የፌዴራል መንግስትን ከባድ ክስ ያቀረበ ሲሆን የአውሮፓ ህብረትና ኖርዌይ ደግሞ የፖለቲካ ንግግር እንዲቀጥል ጥሪ አቅርበዋል። ጠቅላይ ሚኒስትር አብይ አህመድም በበኩላቸው ምላሽ ሰጥተዋል። እስኪ ወደ ዝርዝር ትንታኔውን ንግባ። የፕሪቶሪያ የሰላም ስምምነት ከሶስት ዓመታት በፊት በኢትዮጵያ አቆጣጠር ጥቅምት 2015 ዓ.ም ተመረጠ። በደቡብ አፍሪካ ፕሪቶሪያ ከተማ የተፈረመው በኢትዮጵያ መንግስትና በህወሓት መካከል ያለውን ግጭት በዘላቂነት ለመፍታት አስቦ ነበር። ስምምነቱ የተኩስ አቁም፣ የትግራይ ክልልን ሰብአዊ እርዳታ ተደራሽነት፣ የመሰረታዊ አገልግሎቶች መመለስ፣ የትጥቅ ማስፈታት መበተንና መልሶ ማዋሃድ ወይም ዲዲአር ሂደትን ጨምሮ በርካታ ቁልፍ ጉዳዮችን አካቶ ነበር። ዋና ዓላማው የሁለት ዓመቱን አስከፊ ጦርነት አቁሙ ወደ ሰላም እና መልሶ ግንባታ የሚደረገውን ጉዞ ማመቻቸት ነበር። ይሁን እንጂ ህወሓት በቅርቡ ባወጣው መግለጫ የኢትዮጵያ መንግስት ሌላ ዙር ጦርነት ለማካሄድ ግልጽ እንቅስቃሴ እያደረገ ነው በማለት ከባድ ክስ አቅርቧል። ይህ የሚያመላክተው ከፕሪቶሪያ ስምምነት በኋላ የተገኘው አንጻራዊ ሰላም አደጋ ላይ መሆኑን ነው። ህወሓት በመግለጫው የፌደራል መንግስት በስምምነቱ የተጣሉበትን ግዴታዎች ባልመፈጸሙ፣ ብቻ ሳይሆን ስምምነቱን የሚጥሱ ተግባራት ላይ ተጠምዶ እንደሚገኝ ይገልጻል። ህወሓት ከሚያነሳቸው ዋና ዋና ክስቶች መካከል መንግስት ታጣቂዎችን በመመልመል በማሰልጠንና በማደራጀት የትግራይ ህዝብ እርስ በርስ እንዲዋጋ እየሰራ ነው የሚለው ይገኝበታል። ከዚህም አልፎ የፕሪቶሪያ ስምምነትን የሚያፈርስና ሌላ ዙር ጦርነት ለመክፈት ግልጽ እንቅስቃሴ እያደረገ ነው የሚል ከባድ ውንጀላ አቅርቧል። ህወሓት ስምምነቱ እንደተጠበቀው ውጤት ሳያመጣ ሶስት አመታት መቁጠሩን በመግለጽ በተለይ የፍትህና የተጠያቂነት ሂደት እንዲሁም የጦርነቱን መነሻና ፈታት በተመለከተ ፖለቲካዊ ንግግር አለመጀመሩን ያነሳል። በተጨማሪም የትግራይ ህዝብ በሁለት ዓመቱ ጦርነት ወቅት ጭፍጨፋ፣ ጾታዊ ጥቃት፣ መፈናቀል ዘረፋና ውድመት እንደደረሰበት ያስታወሰ ህወት በጦርነቱ በዝምታ ከሚካሄድ ዘር ማጥፋት ጋር ቀጥሎ አምስት አመታት ተቆጥረዋል የሚል አስደንጋጭ አባባልም ተናግሯል። ይህ ማለት ጦርነቱ በይፋ ባይካሄድም የህዝቡ ስቃይና የህይወት መጥፋት በተለያየ መልኩ እየቀጠለ ነው የሚል መልእክት አለው። የትግራይ ተፈናቃዮች ወደ ቀያቸው መመለስ አለመቻላቸውንና ወራሪ ብለው በሰየመው ኃይል ስር የሚኖረው የትግራይ ህዝብ እየተገደለ እየታፈነና በማንነቱ ምክንያት እየተሰቃየ መሆኑንም ህወሓት ይወነጅላል። የፌዴራል መንግስት በትግራይ ህዝብና ብሔራዊ ተቋማት ላይ ተከታታይ የፕሮፖጋንዳ ዘመቻ እንዲሁም ስም ማጥፋት እያካሄደ ነው ብሎም ክስ አቅርቧል። በዚህም መሰረት ህወሓት ዓለም አቀፉ ማህበረሰብ፣ አደራዳሪ ሀገራትና አህጉራዊ ተቋማት በኢትዮጵያ መንግስት እየተቀጣጠለ ያለውን ሌላ ዞር ጦርነት እንዲያስቆሙና የአፍሪካ ህብረት ስብሰባ ጠርቶ የስምምነቱን ነባራዊ ሁኔታ እንዲገመግም ጥሪ አቅርቧል። በኢትዮጵያ የሚገኙት የአውሮፓ ህብረት ልኡክ፣ ሀያ ሁለት የአውሮፓ ህብረት ሀገራትና ኖርዌይ በበኩላቸው ባወጡት መግለጫ የፕሪቶሪያ ስምምነት ከተፈረመ በኋላ የተከናወኑ አንዳንድ አዎንታዊ ተግባራትን እውቅና ሰጥተዋል። ከነዚህም መካከል የመሰረታዊ አገልግሎቶች መመለስ የሰብአዊ አቅርቦት መሻሻል እና የትጥቅ ማስፈታት መበተን እና መልሶ ማዋሃድ ሂደት መጀመር ይገኙበታል በተጨማሪም የተወሰኑ የሀገር ውስጥ ተፈናቃዮች እንዲመለሱ መቻሉን በመጥቀስ የኢትዮጵያ መንግስትንና ህወሀትን አመስግነዋል ይሁን እንጂ የነርሱ ዋናው ጥሪና ትኩረት ያተኮረው ባልተጠናቀቁና ገና መጀመር ባለባቸው ጉዳዮች ላይ ነው ከመጪው አጠቃላይ ምርጫ በፊት በፕሪቶሪያ ስምምነት ፈራሚዎች መካከል ፖለቲካዊ ንግግር እንዲቀጥል በጋራ ጠይቀዋል። ይህ የሚያመለክተው የስምምነቱ ሙሉ ለሙሉ መተግበርና ዘላቂ ሰላም መረጋገጥ በፖለቲካዊ መፍትሄ ላይ የተመሰረተ መሆኑን ነው። ሙሉ በሙሉ ካልተፈጸሙ ተግባራት መካከል የተፈናቃዮችን መመለስን ጠቅሰው ተፈናቃዮች ወደ ቀያቸው መመለስ ያለባቸው ዓለም አቀፍ ሰብአዊ ህግንና ምርት ተሞክሮዎችን ባሟላ አካሄድ መሆን እንዳለበት አሳስበዋል። ተአማኒና ተጎጂዎችን ማዕከል ያደረገ የሽግግር ፍትህ ተፈጻሚነት ላይ እገዛ ለማድረግ ዝግጁ መሆናቸውን የገለጹ ሲሆን ይህ የፍትህ ጉዳይ የህወሓትም ዋነኛ ጥያቄ መሆኑን ከላይ አይተናል። በግጭት የተጠቁ የሀገሪቱ ክፍሎች ከቁስላቸው እንዲሽሉ፣ ፍትህ እንዲሰፍን፣ ተጠያቂነት እንዲኖር፣ የሰብአዊ መብት በተለይም የሴቶችና የሴት ልጆች መብት እንዲከበርና እርቅ እንዲፈጠር አስፈላጊ መሆኑንም አጽንኦት ሰጥተዋል። በመጨረሻም በአገሪቱ ውስጥ እየተካሄዱ ያሉ ግጭቶች በውይይት እንዲፈቱ እንዲሁም ባለድርሻ አካላት ሁሉ በአገራዊ ምክክሩ ሂደት ገንቢ በሆነ መንገድ እንዲሳተፉ አበረታተዋል። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት በህዝብ ተወካዮች ምክር ቤት ቀርበው ማብራሪያ ሲሰጡ የፕሪቶሪያ ስምምነትና የትግራይ ክልል ፖለቲካዊ ሁኔታ ተነስቶ ነበር። ጠቅላይ ሚኒስትሩ የህወሀትን ክሶች የሚመስሉ ክሶችን በህወሀት ላይ የሰነዘሩ ሲሆን የትግራይ አመራሮች መሳሪያ ደብቀው እንዳስቀመጡና በኮንትሮባንድ እያስገቡ መሆኑን ጠቅሰዋል። ታጣቂዎችን እያሰለጡና እያስመረቁ እንደሆነም አመልክተዋል። ከውጭ አገር መንግስት ጋር ምን እያደረጉ ነው ሲሉም ጥያቄ አቅርበዋል። በተመሳሳይ ጊዜ መንግስታቸው ሌላ ግጭት ውስጥ የመግባት ፍላጎት እንደሌለው አጽንዖት ሰጥተዋል። በትግራይ ክልል ተጨማሪ ውጊያ አያስፈልግም። ትግራይ የሚደረግ ውጊያ ዓላማ የለውም አላማ የሌለው ውጊያ ደግሞ የተሳካ ይሁን ያልተሳካ መረጋገጫ የለውም ብለዋል። ውጊያ ይበቃል፣ አያስፈልገንም፣ ግድ የለም ብትዋጉም፣ አታሸንፉም፣ አይታችሁታል ሲሉም አብይ አክለው የኢትዮጵያ መንግስት በኃይል መቀየር እንደማይቻል ተናግረዋል። እነዚህ ተቃራኒ መግለጫዎችና ክስሶች ከፕሪቶሪያ ስምምነት በኋላ ያለው የሰላም ሂደት ምን ያህል ፈታኝ እንደሆነ በግልጽ ያሳያሉ። የሶስተኛው ዓመት መታሰቢያው በበዓል ስሜት ሳይሆን በአዲስ የጦርነት ስጋትና በተፈጻሚነት ውዝግቦች መከበሩ አሳሳቢ ነው። ከሁለት ዓመት ከባድ ጦርነት በኋላ በፌዴራል መንግስትና በህወሓት መካከል ጥልቅ የእምነት ማጣት መኖሩ የተለመደ ሲሆን፣ እያንዳንዱ ወገን የሌላውን እንቅስቃሴ በጥርጣሬ ይመለከታል። ህወሓት የፌዴራል መንግስትን የጦርነት ዝግጅትና የፕሮፓጋንዳ ዘመቻ ሲሆን እጅል ጠቅላይ ሚኒስትሩ በበኩላቸው ህወሓት መሳሪያ እያከማቸና እያሰለጠነ ነው ብለዋል ይህ የእርስ በርስ መጠራጠር ለስምምነቱ ሙሉ ለሙሉ መተግበር ትልቁ እንቅፋት ነው የሰላም ስምምነቶች ብዙውን ጊዜ ያተረጋጉም ልዩነት ሊኖራቸው ይችላል አንዳንድ ድንጋጌዎች ግልጽነት የሚጎላቸው ሲሆን ተዋዋይ ወገኖችም ጥቅማቸውን መሰረት በማድረግ በተለያዩ መንገዶች ሊተረጉሟቸው ይችላሉ። ለምሳሌ የትጥቅ ማስፈታት ሂደት፣ የሰብአዊ መብት ጥሰቶች ተጠያቂነትና የትግራይ ክልል አስተዳደራዊ ሁኔታዎች አሁንም በግልጽ ያልተፈቱ ጉዳዮች ሊሆኑ ይችላሉ። ውስጥም ሆነ ዓለም አቀፉ ማህበረሰብ የሽግግር ፍትህና የተጠያቂነት ሂደቶች አስፈላጊነት ላይ ያተኩራሉ። ነገር ግን ከጦርነት በኋላ የፍትህ ሂደቶችን መጀመር በጣም ስሜታዊና ውስብስብ ነው። ሰላምና ፍትህን ማስጌጥ ሁልጊዜም አስቸጋሪ ሚዛናዊነት ይጠይቃል። ተጎጂዎችን መሰረት ያደረገ ፍትህ ማምጣት እንዴት እንደሚቻል ላይ አለመግባባቶች ሊኖሩ ይችላሉ። በጠሩነቱ የተፈናቀሉ በሚሊዮን የሚቆጠሩ ሰዎችን ወደ ቀያቸው መመለስ ቀላል ስራ አይደለም። ደህንነታቸው፣ የመኖሪያ ቤታቸው፣ የኑሮ ሁኔታቸው እና የማህበራዊ ትስስራቸው መመለስ ይገባዋል። ይህ ደግሞ በቂ ሀብት፣ የፖለቲካ ፈቃድ እና በሁሉም ወገኖች መካከል ያለውን ትብብር ይጠይቃል። ህወሓት ያነሳው ዝምተኛ የዘር ማጥፋት ክስ የሚያመለክተው መሰረታዊ አገልግሎቶችና የህወሓት ደህንነት አሁንም በቂ አለመሆኑን ነው። ህወሓት አለም አቀፉ ማህበረሰብ ስምምነቱ በተፈረመበት መንፈስና ተግባራዊ መሆን በጀመረበት ፍጥነት እንዲሄድ መከታተል ላይ መዘናጋት አሳይቷል ብሎ ይወቅሳል። ይህ የሚያሳየው ዓለም አቀፉ ማህበረሰብ የራሱ የሆነ ግፊትና የክትትል ሚና እንዳለበት ነው። የኢትዮጵያን ዩኒየንና ኖርዌይ ጥሪ ለፖለቲካዊ ንግግር፣ ፍትህና ሰብአዊ መብት ትኩረት የመስጠት ምልክት ነው። ሆኖም የጣልቃ ገብነት ወሰን እና የጫናቸው ውጤታማነት ብዙ ጊዜ ውስን ሊሆን ይችላል። የአውሮፓ ህብረት ከመጪው አጠቃላይ ምርጫ በፊት የፖለቲካ ንግግር እንዲቀጥል ማሳሰቡ ትልቅ ትርጉም አለው። ምርጫዎች በሀገራዊ ደረጃ አዲስ ምዕራፍ ሊከፍቱ ቢችሉም ገና ያልተፈቱ ግጭቶች ካሉ የመረጋጋት ምንጭ ከመሆን ይልቅ የውጥረት ምንጭ ሊሆን ይችላሉ። ስለዚህ የትግራይ ክልል የወደፊት የፖለቲካ ሁኔታና በፌዴራል መንግስትና በክልሉ አመራሮች መካከል የሚደረግ የፖለቲካ ንግግር ለዘላቂ ሰላም ወሳኝ ነው። የፕሪቶሪያ ሰላም ስምምነት ሶስተኛ ዓመቱን ሲደፍን በኢትዮጵያ ውስጥ ያለው የሰላም የሰላም ሂደት አሁንም ቢሆን በውዝግቦችና በእምነት ማጣት የተሞላ መሆኑን ተመልክተናል። ህወሓት መንግስትን ለሌላ ዙር ጦርነት በመዘጋጀት ሲከስ፣ መንግስት ደግሞ በተቃራኒው ህወሓትን ይሆን ይችላል። ዓለም አቀፉ ማህበረሰብ በበኩሉ የፖለቲካ ንግግር እንዲቀጥልና ፍትህ እንዲሰፍን ያሳስባል። ይሁሉ የሚያሳየው ዘላቂ ሰላምና መረጋጋት ለማምጣት አሁን ብዙ ስራ እንደሚቀረው ነው። ግልጽነት ያለውና ሁሉንም አካታች የሆነ የፖለቲካ ንግግር ስምምነቱን በሙሉ መተግበር፣ ተጠያቂነቱን ማረጋገጥና ከሁሉም በላይ ደግሞ የህዝቦችን ስቃይ ማስቆም ቅድሚያ ሊሰጣቸው የሚገቡ ጉዳዮች ናቸው። የጦርነት መደጋገም የሚያመጣው ጥፋት ከሁሉም በላይ በመሆኑ ሁሉም ባለድርሻ አካላት በትዕግስትና በብልሃት ለሰላም ቅድሚያ እንዲሰጡ አስፈላጊነት ላይ አጽንኦት መስጠት ይገባል። እናንተስ የዚህ ሁሉ ነገር መጨረሻ ምን ሊሆን ይችላል ብላችሁ ታስባላችሁ? ሀሳባችሁን በኮሜንት ስራ አካፍሉን። ለዛሬ የነበረን ትንታኔ ይህንን ይመስላል። በሌላ ዝግጅት እስክንገናኝ ደህና ሆኑ።